እሺ አላለቀም። የአካባቢዎችን የዚሁ ሀገር ስፖርቲካ ኳስ ሊጽዋ እያለበሷቸው ነው እየሰጧቸው ነው። ደግሞ ባህላዊ የሆነው በዚህ እጅግ በጣም እናመሰግናለን።

እስቲ ብዙ ነው። ሁላችሁ ከእናንተ በኋላ ሰዋል ይህንን ፕሮግራም ለመታደም ብዙ እንግዶች፣ ብዙ ጥሩ የተደረሳቸው ሰዎች ከኋላችሁ ስላሉ እባካችሁ፣ ከዚህ ቀጥሎ ደግሞ ለብፁዕ አቡነ ኒቆዲሞስ የምስራቅ ሐረርጌ የምስራቅ ወለጋና ሆሮ ጉድሩ ሀገረ ስብከት ሊቀ ጳጳስ እንደዚሁም ደግሞ ጋብና የባሕል እንዲሁም የቅቤ ስጦታ እያቀረቡ ስለሆነ ብፁዕ አባታችን እጅግ በጣም እናመሰግናለን። ይህ ማልበስ ስነ ስርዓቱን የሆኑ አስተዳዳሪ ለብፁዕ አባታችን አቡነ ክሊፖሰታቸው እያለበሳቸው ነው አንድ